በኢትዮጵያ ፊልም አንዱ ከሴት ተዋናዮች መካከል አንዷ በጣም ተወዳጅነት ያተረፈችው በርካቶችም ይወዷታል፣ በጣም ደግሞ የትወና ብቃትም ያሳየችው አርቲስት ቃል ኪዳን ታምሩ መልካም የእናቶች ቀን ይሁንላችሁ ብላ ከባለቤቷ አታ ላይ ነች ወይም ባለቤቷ አታ ላይነች በምለው ዘፈን የምታወቀው እንግዲህ ከብዙ ዓመት በፊት ሙዚቃውን ጀባ ካለ ድምፃዊና ፕሮዲውሰር ከብሮም ጋር ዛሬ የተለቀቀው ፎቶ ብዙዎችን እያነጋግረ ይገኛል። ሶስተኛ ልጅ እንደጸነሰች ጭምርም ነው የወጡት መረጃዎች የሚያሳዩት። አርቲስት ቃልኪዳን ታምሩ በቅርቡ ሶስተኛ ልጅ እናት እንደምትሆን ምንም ጥርጥር እንደሌለ የወጡት መረጃዎች ያሳያሉ። ነፍሰ ጡር እንደሆነች ነው በርካቶች ሀሳባቸውን እየሰጡ ያሉት። ያው እሷ ብቻ ሳይሆን አሁን አሁን እየተለመደ መጥቷል ይሄ በተለይ ነፍሰ ጡር ሲሆኑ ሚዲያ ላይ ወጥቶ የሚያሳዩት በተለይ ከሆዳቸው አካባቢ ተገላልጦ የሚነሱበት ነገር ማብቃትና ማቆም እንዳለባቸው በርካቶቹ ሀሳባቸውን እየገለጹ እንደሚገኙ ጭምርም ነው። ምክንያቱም ይህ ባህላችንንም ሁሉን ነገር አይወክልም፣ ደስ አይልም በማለትም ሀሳባቸውን የምገልጹት አሉ። ብቻ እሷ የለጠፈችው አታላይ ነች በምለው ከባለቤቷ ጋር የለጠፈችው በርካቶቹ ቅር የተሰኙት በተለይ ሆድ አካባቢ ለምን ግልጽ ለጣለች በማለት እንጂ፣ በጣም በርካታ ቁጥር ያላቸው ኢትዮጵያኖች እንደምወዷት ግልጽ ነው። ሚኪ ነኝ። ይህንን ቻናል ሰብስክራይብ በማድረግ ወቅታዊና ታማኒ መረጃ ያገኘው። ሰላም ቆዩልኝ።